ሹማይ ጋሞና የ2018 የሆራ ፊንፊኔ እሬቻ በዓል በድምቀት ተከብረዋል። የኦሮሞ ገዳ ሥርዓት አንድ አካል በሆነው የምስጋና የሰላም የአብሮነት መገለጫ በሆነው በዚህ እንግዲህ ልዩ በዓል ላይ የኢትዮጵያ ብሔር ብሔረሰቦች በአንድ ላይ ተመው ታይተዋል። የጋሞ ዞንና የአርባ ምንጭ ከተማ አስተዳደር ልዑካንም በዚህ ደማቅ በዓል ላይ ተሳትፈዋል። ይህ ኢሬቻ በዓል አንድነትን፣ ሰላምን መፈቃቀርን የሚያሳይ በዓል ነው ብለን እንወስዳለን። ከዚህ ጋር ተያይዞ ደግሞ እኛም እንደ ጋሞ ህዝብ በእሳትን በእርጥብ ሳር የሚያበርድ ጋሞ አባቶች ያሉበት ምድር ከመሆኑ ጋር ተያይዞ ይሄንንም ልምድ ሼር እያደረግን አንድነታችንን እያጠናከርን በዓሉን በጋራ ለማክበር ወደን ፈቅደን መተና የአንድነታችን የሕብረ ብሔራዊነታችን፣ የወንድማማችነት የመፈቃቀር ምሳሌ ተምሳሌት ነው። ይሄ በዓል አብሮ ማክበር እራቻ ከዛሬ ጋር ሶስተኛ ዙር ነው የሚያከብረው። እጅግ በጣም ደስ የሚል ነው እንግዲህ በተለይ ህብረ ብሔራዊ አንድነትን በማጠናከር ረገት የኦሮሞ የእራቻ በዓል እጅ ከፍተኛ አስተዋጽኦ አለው ብዬ ነው የማስበው። ምክንያቱም እንደ ሀገር ሁሉም ብሄር ብሔረሰቦች የሚገኝበት እንደገናም የኦሮሞ ህዝብ ተነቅሎ ጠቅላላ አንድ ሆኖ ወጥቶ የሚያከብረው በዓል ከመሆኑ ጋር ተያይዞ እኛ ጋር እንደየ ማስቃላ ትልቅ ሀገራዊ በዓል ነው ትልቅ ደስታን የሚፈጥር አንድነት የሚፈጥር ህዝቦችን የሚያገናኝ የሚያስተሳስር በዓል ብዬ ነው የሚወስደው። ኢትዮጵያ ታላቁ የህዳሴ ግድብ በኢትዮጵያ አንድነት ባጠናቀቅበት ማግስት የኦሮሞ ኩሩ ህዝብ በየ ህብረ ብሔራዊ ቀለሙ ኢትዮጵያዊነትን በሚያቀነቅን መልኩ የኢትዮጵያ በለውጥ ጎዳና ያለች እያንሰራራች ያለች ስለመሆኗ አጠቃላይ የከተማው ድባብም የህዝቡ አቀባቡንም አብሮነቱ፣ አንድነቱ፣ ህብረ ብሔራዊነቱ ራሱ እጅግ ደስ የሚል ጊዜ ነበር ብሎ መውሰድ ይቻላል። ብቻ በዓል መከበሩ ለእኛ የሁላችም ደስታና የውበታችን የአንድነታችን መግለጫ ስለሆነ በጣም ደስተኛ ነን። ነዳጅ አስወጥተን ውጤቱን አይተን ያስመረቀንበት ማግስት ወይም ሶስተኛ አራተኛ ሶስተኛ ቀን ይመስለኛል። በዚህ ጊዜ ይህን ኢሬቻ ስናከብር ትልቅ ደስታ ተሰምቶናል። በዚህ አይነት ወደፊት ተስፋ አለን፣ ሀገራችን እንዴት እንደምታደግ ጥሩ መሪዎች እንዳሉን ጀምሮ የሚያስፈጽሙ የሚያስጨርሱ፣ መጀመርም ደግሞ የሚችሉ የሚያጠኑ መሪዎች ስላሉን አገራችን ታድጋለች ብለን እናምናለን። እኛን በጥሩ ሁኔታ ተቀብለዋል። ጥሩ መስተንግዶው፣ እኔ እንጃ፣ ሶርሞኒው ልዩ ነው። በእውነቱ ጠቅላይ ሚኒስትር አብይን እግዚአብሔር አሁኑ ጨምሮ ጨማምሮ እውቀትና ጥበብ ማስተዋልን ይስጠው፣ ደግሞ ዕድሜ ይስጠው። ኢትዮጵያን ገና ያበለጽጋሉ። ኢሬቻ ባህል በጣም ደስ ብሎኛል። ያው ከሚያስደስቱት ነገሮች ብዙዎች አሉ። አንደኛ ኢሬቻም በጣም አስደሳች ሲሆን፣ አባይ ግድብ እንደገና፣ ነዳጅ እንደገና አሁንም የነዳጅ መሰረተ ድንጋይ የተጣለ ማግስት በመሆኑ እጥብ ድርብ ደስታ ነው የጀመረን። 2018 የሆራ ፊንፊኔ ወይም የኢሬቻ በዓልን በተመለከተ ያለኝ ሀሳብ ከዚህ በፊት ከነበረው በጣም አካቶ ወይም ብዙሃንን ያካተተበት እስፔሻሊ ብዙ ብሔር ብሔረሰቦችና ሕዝቦች በዓል የሆነበት የኦሮሞ ባህል ብቻ ሳይሆን የብዙሃን ባህል የሆነበት፣ ብዙሃን ደግሞ የራሳቸውን አለባበስ የራሳቸውን አጋገጥ የራሳቸውን ባህላዊ ጭፈራ ውዝዋዜ፣ እና የተለያዩ እሴቶችን ያሳዩበት ኢትዮጵያዊ ሆነው አግኝቻለሁ። ሁሉም ብሔር በሃይማኖት በብሔር ምንም ሳንከፋፈል በአንድነት ይህንን በዓል እያከበርን እንገኛለን እና ይሄ ደግሞ ለእኛ ትልቅ ግብዓት ነው። ይሄንን ግብዓት ይዘን ብል ብልጽግናችን ወደፊት እናስቀጥላለን።